አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ የቻናል የተከታታዮች እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እኔ ያለው አልሐምዱሊላ፣ ይኸው ወደ ሀገሬ ሂጄ መኖር ተጀመርኩ። ስድስተኛ ቀን በቃ ብዙ ተቀምጨ ነው ሙሉ እና ውሎ ና አዳሪ ከነዚህ ከነ በቆሎቹ ጋር ነው ብዙ ዝህነ ውሎ ማድረው እያችሁት ይሄ ጤና ዲያም ብዙም ናርገው እስቲ ይሄ ጤና ዲያም፣ ጭና ዲያም ይባላል በእኛ በከተማ ደግሞ ጤና ዳም። እና ውሎ እና ዛሬው እኔ ተመጣሁ። ታርሶ ነው እንደዚህ የበቀሉ በቆሎ ነው የሚያፈራው። ጥቅምት ነው እስከ ጥቅምት ድረስ ዝህን ወይሆን አላሁ አለም ሳይሊን ኮብልዬ መጥቼ ይኸው መቶ አሸምግሎሽ ደኛንም ይገባይ። እንዲያውም ተመጣ የባሰ ተመጭቶት ነው መሰል፣ ዝም ልሂድ እንዴ ዝም ብዬ እያልኩ ነው። ምን ይሻላል? ምን ትላላችሁ? እና ተመልከቱ፣ በቆሎች ናት። አላህ ብሎ እዛ ታደረስን ደግሞ አዘርዝሮ ሲያፈራ እናያለን። እ አርዛፍ ነው ጨርሶ ይሄ ቅንጭብ ነው። ይሄ ነው ባህር ዛፍ አዩ። ነገሩ የጠፋሁት ተቆበልን ዳህር ነው እኮ እረ የመጣሁበት እዛው ባሪ ገ

ሰና የለም የሚቆረጥ እዚ ላይ ኖ ቢቀር እዚ ደሞተ የሚወጣ አልሐምዱሊላህ። ይህና ናችሁ። አልሐምዱሊላህ። ተመልከሽ፣ ኩበት አዎ አንቺ

አሁን እቺ ድንጋይ ስንት ትሸጣለ? እኔና ያ ማን ነው? ሄ ማሻአላህ ማሻአላህ አንበሳ ጎበዝ ነው። ማሻአላህ ማሻአላ፣ ቦታውንም አይቼዋለሁ። እኛ አሻጋሪ ነን፣ ጎረቤት እንሆናለን። ቶሎ ቶሎ ስራ ብየዋል። ያበለው በለው በሳር በለምለሙ በገበላይ ነው። አሁን ለደንበኞቼ ፎቶ እያነሳሁ ገጠር ይወዳሉ ልክ እንደ እኔ ወላሂ። ሲወዱ ብታይ ሀገሬ እንደሆነ ያውቃሉ ሀገሬ ጫወት ወይ አዎ ይላሉ ይላሉ። እና እናፈለቀች እንደት ናችሁ

እዚህ እዚህ አልቆምኩም፣ ምኑን እቆማለሁ? ተዋንጋው ጌትዬ፣ እየተዋንጋው ብታነገው። ምነው፣ ለሽያጭ ነው ለሚበላ ነው የምታረባው።

በቆሎ አይመስልም። ሳ ስንዴ ነው የሚመስለው። አረ ይሄ ስንዴ ነው፣ በቆሎ አይደለም። ሲደርስ መሽም እንዲያጨክኑብኝ ገና ጥቅምት። አላህ ያኑረኝ እስከዛ እንጂ እንዲያ ማከሲ ኑሮ ዘርዝሮ

ማረፊያ ነው። ይሄ ደግሞ የገጠር የክብድት መስሪያ ነው በብረት መትክ። ይኸውልሽ ወፍጮ።